ሐሳዊ መሲህ እስራኤላዊ እንደሆነ እና ከነገደ ዳን የሚወጣ እንደሆነ ተናግረዋል። ከዳን ለመውጣቱ ያዕቆብ ስለ ዳን የተናገረው ይጠቅሱልናል። በእስራኤል ነገር ታሪክ የመጀመሪያውን ጣዖት አምልኮ የፈጸመው ነገድ የዳን ነገር ነው። ክርስቶስ ከይሁዳ ወገን የሆነ አንበሳ እንደሆነ ሁሉ ሐሳዊ መሲህም ደግሞ ከነገደ ዳን የሚወጣ አንበሳ ነው። ነገደ ዳንን ሐሳዊ መሲህ እንዴት ከኢትዮጵያና ኤርትራ ጋር

ሁለት ሀገራት ላይ የሚደረጉ እያንዳንዱ ነገር ነጸብራቅ ነው እና ልብ ብላችሁ ለማየት ሞ ይህ ሓሳዊ መሲሕ እንደሚወጣበት የተነገረው የአይሁድ ዘር የዳን ነገድ መገኛው የት ነው የሚል ጥያቄ መፍጠሩ አይቀርም። በአሁን ሰዓት አይሁድ ነን የሚሉ የኢየሩሳሌም ነጭ አይሁዶች በዘረመን ወይም በዲኤንኤ በተደረገ ጥናት አብዛኞቹ ከራሻ ግዛት ከሆነችው ኡር ወይም ኡራል ተራራ አካባቢ ካሉ የአሽከናዚ ህዝቦች የሚመዘዝ የዘር ግንድን እንዳላቸው ተረጋግጧል። በኢትዮጵያ የሚገኙ አይሁዶች ላይ ወይም ቤተ እስራኤሎች ላይ በተደረገ የዘረ መል ዲ ኤን ኤ ምርመራ ደግሞ ሙሉ ለሙሉ ዘራቸው በሰሜን ኢትዮጵያ ካሉ ማህበረሰቦች የሚመዘዝ እንደሆነ ተረጋግጧል። የኖህ የልጅ ልጆች ያሳቷቸውና በዘር በስጋ ከእነሱ ጋር የተዋለዱ ልቡሳነ ስጋ ጋንንት ናቸው። ከብዙ ዓመታት ድካም በኋላ ግን በኢየሩሳሌም ባደረጉት ቁፋሮ ፍንጭ የሚሆናቸውን አንድ ነገር አግኝተዋል። እርሱም የጥቁር ሰው ገጽ ያላቸው እመቤታችን ጌታችንን ታቅፈው ያለ ስላድኖ። ካዛሮች ሰው ስላልሆኑ የስሙን ሳይሆን ትክክለኛውን የክህነት ስልጣን መያዝ ስለማይችሉ ለሚያመጡት ሐሳዌ ክርስቶስ የተለየ ሚስጥራትን ይፈጽሙላቸው ዘንድ የኢትዮጵያ ኦርቶዶክስ ተዋህዶ ካህናትን በዚህ አስተምሮታቸው ለመቅረጽ ለብዙ ዓመታት ጥረት አድርገው ነበር። የቅባትና ጸጋ የሚባሉ የክደት አስተምሮቶችን በኢትዮጵያ ተክሎ አልፈዋል። አምስት መቶ ዓመት ሙሉ ያልተቀየረ መፈክር አለ። እሱም ቴዎድሮስ የሚባል ንጉስ ሊመጣ ነው የሚል ነው። በቤተክርስቲያናችን መዛግብት አንድ የሚያውቁት ትንቢታዊ ሚስጢር አለ። እርሱም ከእነርሱ ጋር ወደፊት በተጻራሪ የሚዋጋ ንጉስ እንዳለ ነው። ስለዚህ ትንቢት ይሻራል በሚል ተስፋ በአንድ ድንጋይ ሁለት ወፍ የሚያስመታቸውን ዕቅድ ወጠኑ። እርሱም በጥቅማ ጥቅም በየአውራጃው ኢትዮጵያን አንድ የሚያደርግ ዓለምን የሚገዛ የተበላሸውን የቤተ ክርስቲያናችንን ሥርዓት የሚያስተካከል ቴዎድሮስ የሚባል ንጉስ ሊመጣ ነው የሚል አዋጅ የሚናገሩ የሐሰት ባህታውያንን መደቡ። ይህ ትንቢታዊ ንግርት የተቀረጸው በሐሳይ ክርስቶስ ቅርጽ ልክ ነው። እንደነገርኳችሁ ሐሳይ ክርስቶስ የሚመጣው በኢትዮጵያ ውስጥ ካሉ ከአይሁድ ሕዝብ ከነገደ ዳን ነው። ይህ ደግሞ በእሳቱ የበለጠ በህዝቡ ዘንድ ቅቡል እንዲሆን ያደርገዋል። ዝርዝሩን ልብ ብላችሁ ተከታተሉኝ። ቴዎድሮስ ኢትዮጵያዊ ዘር ያለው ነው፣ ሐሳዊ መሲሁም እንደዚሁ። ቴዎድሮስ እንደ ጥንት ስርዓት የሚቀበው የቤተ ክርስቲያን ነው ሐሳዊ መሲሁ መጥቶ የሚቀመጠው በቤተ መቅደስ ነው። ቴዎድሮስ የዓለም ንጉሥ ነው። ሐሳዊ መሲሁ በዓለም የሚነግስ ስጋዊ ንጉሥ ነው። ቴዎድሮስ የተበላሸውን የቤተ ክርስቲያን ሥርዓት ያስተካክላል ይባላል። ሐሳዊ መሲሁ ሙሉ የቤተ ክርስቲያንን ሥርዓት ይቀይራል። ቴዎድሮስ ሲመጣ በታላቅ መንፈሳ ኃይል ነው። ሐሳዊ ክርስቶስም ሲመጣ ታምራትንና ድንቅን እያሳየ ነው። ሌሎችም ትንቢቶቹን ብትመለከቱ ሙሉ አንድ አይነት ነው ይሄ። በስመ ቴዎድሮስ ሊፈጸም የነበረው ሴራ ለአምስት መቶ ዓመታት ያክል በአምላከ ቅዱሳን እየከሸፈ እዚህ ደርሷል። የእነርሱ የሐሰት ትንቢት የውሸት ትርክት ስለሆነ ነው። ወገኖቼ እስካሁን ያልተፈጸመው አሁንም በቤተ ክርስቲያናችን ይህን ምስጢር ስራ ያልገባችሁ በቅባት በጸጋ በኢትዮጵያ ዓለም ብርሃን በሚባል ማህበር ውስጥ ያላችሁ ሳታውቁ እንደሆነ ይገባናል። የቆማችሁት ግን መጽሐፍ ቅዱስ ትንቢት ከተናገረባቸው ከጎግ ማጎግ ጋር ነው። የአስተምሮት የሚስጥር ችግር ካለ እንደ አባቶቻችን በጉባኤ መፍታት ይቻላል። በቤተ ክርስቲያናችንም የሚታዩ የአገልጋይና የአገልግሎት ችግሮችንም እመኑን፣ በጋራ መፍታት ይችላለን። ለዚህ መሆን ካቃተን ክርስቲያን መሆናችን ምኑ ላይ ነው? አንድ ባለ ሀብት ነው አለው በአንድ ሀገር ላይ ጫማ ፋብሪካ መገንባት ፈለገ እና የገበያ ጥናት እንዲያደርጉ ሁለት ባለሙያዎችን ወደ አካባቢው ላከ። በጥናቱ አንደኛው ምን አለ? ቦታው አዋጭ አይደለም፣ በአካባቢው የሚኖሩ ሰዎች ሁሉ በባዶ እግር ነው የሚሄዱት አለ። ሁለተኛው ደግሞ ቦታው በጣም አዋጭ ነው አለ። እንዴት አሉት? ምክንያቱም ጫማ ብናመርት ይህ ሁሉ ሕዝብ ተጠቃሚ ነው አለ። እናም ወገኖቼ ከዚህ ዘመን የሚበልጥ የበረከት ስራ በቤተ ክርስቲያናችን አናገኝም። የችግሯና የአስቸጋሪዎቿን ብዛት እስቲው ገንዘብ የነካው ነገር ብቻ ነው እንደ የበረከት ስራ። በየትኛው ስሌት ነው ከቤተ ክርስቲያን ርቆ እግዚአብሔርን መቅረብ ይቻላል? በየትኛው ቢሮ ነው ያለ ስራ ደሞዝ የሚከፈለው? እንኳን ልማት ይቅርና ጥፋት እንኳን እኮ ያለ ዋጋ አይገኝም። ጠላት እንኳን ሰይጣንን ይዞ እንዲህ በተስፋ ከሀገር ሀገር ሲያተራምስ ሁሉን ማድረግ የሚችል ፈጣሪን ይዘ እንዲህ ሽባሆን ነው ምን ሆነ? ምክንያታዊ አይን፣ ምክንያታዊ ጆሮ፣ ምክንያታዊ እጅ፣ ምክንያታዊ አንደበት፣ ምክንያታዊ ሰውነት ይዘን እንዴት ያለ ምክንያት ዝም ብለን እንነዳለን? ዝም ብለን እንሞታለን? ለሁሉም አምላከ ቅዱሳን ይርዳል። ወደ ርዕሴ ስመለስ ለዚህ ነው ወገኖችን ከ1978 ጀምሮ በተለያዩ ዓመታት በተከታታይ ዘመቻ ሙሴ፣ ዘመቻ ሰለሞን እየተባለ ከኢትዮጵያ በአራቱም አቅጣጫ ሁሉም ሳይሆን ተመርጠው በብዙ ሺህ የሚቆጠሩ ንጹሕ የአይሁድ ዘሮች ለዚህ የክደት ተግባር የተወሰዱት፣ በተለያዩ የተወሰኑ የኢትዮጵያ ክፍሎች እንደጠየቁት አይሁድ ሆነው ያልተወሰዱ እንዳሉ አረጋግጫለሁ። ይህም ዓላማው አይሁዳውያንን ወደ ርስት ሀገራቸው መመለስ እንዳልሆነ ይነግረናል። የሚገርመው የመጀመሪያ ዘመቻ ሙሴ የሚባለው በመጀመሪያ የወጣለት ስም በእብራይስጥ ጉር አሬያህ ይሁዳ የሚል ነበር። ትርጉሙ የይሁዳ ደቦል ማለት ነው። ነገር ግን ወዲያው በአሜሪካ ይሁዶች ስሙ እንዲቀየር ተደረገ። ደቦል ማለት እንደምታውቁት የአንበሳ ልጅ ማለት ነው። ቀደም ሲል ሐሳዊ መሲሕ ራሱን ከክርስቶስ ጋር በማስተካከል ምን ይላል ነበር ያለው? የዳ አንበሳ። ለዛም ነው ይህን ሚስጥራዊ የመጀመሪያ ዘመቻ የይሁዳ ደቦል ዘመቻ ያሉት። በወቅቱ የሄዱ አይሁዳውያን ብዛት በምስሉ እንደምትመለከቱት ጥናቱም እንደሚለው ከአርባ ሺህ በላይ ሲሆኑ በሺዎች የሚቆጠሩ ደግሞ በአሜሪካ ሲአይኤ እና በእስራኤል ሞሳድ በተቀናጀ ሴራ ሱዳን ለመድረስ ባደረጉት ብዙ ሺህ ኪሎ ሜትር የእግር ጉዞ በመንገድ ላይ በሽፍታ እንዲዘረፉ፣ እንዲገደሉ ተደርገዋል። ይህንንም አልፈው ሱዳን የገቡትን ደግሞ በረሃብ ቦባ፣ በሌሎችም በሽቶች ሆን ተብለው እንዲሞቱ ተደርገዋል። በወቅቱ የነበረው የሰባሰባ ድርቅ የኢትዮጵያ ሱዳን ጦርነት በአሜሪካ፣ በእስራኤል፣ በራሽያ በጥምር እቅድ የተከሰተ ነበረ። ይህም የሆነበት ብቸኛ ምክንያት እነዚህ ንጹሕ የኢትዮጵያን አይሁዶችን ያሰቡበት ወጥመድ ውስጥ ለመክተትና ለመውሰር ነበር። ይህም ተሳክቶላቸው በሁለት ዙር ዘመቻ ሙሴና ዘመቻ ሶሎሞን በሚባል ከአርባ ሺህ በላይ የሚሆኑ ንጹሕ የኢትዮጵያን አይሁዶችን ወስደዋል። ይህም የተሳካው ከያሪክ ጋር በነበራቸው የሚስጥር ስምምነት ነው። በመጀመሪያው ዘመቻ በዘመቻ ሙሴ የገቡትን ቤተ እስራኤላውያንን አይሁዳዊ ዊሊያም ሳፌር እንዲህ ሲል ነበር የገለጻቸው፣ ጥቁር ሕዝቦች በታሪክ ለመጀመሪያ ጊዜ በባርነት ተግዘውና በሰንሰለት ታስሩ ሳይሆን በክብርና በዜግነት ወደ አንድ የሰለጠነ ሀገር ውስጥ መግባት ቻሉ፣ ነበር ያላቸው። ቤተ እስራኤላውያንን በተደጋጋሚ ሲያነሳቸው የነበረው አይሁዳዊ ወይም እስራኤላዊ ብሎ አልነበርም፣ በንቀት ጥቁር ሕዝቦች እያለ ነበረ ሲጠራቸው የነበረ። ይህም አጠራር በእርሱ ብቻ የቆመ እንዳይመስላቸው የተለያዩ ባለስልጣናት በተለያየ ጊዜ ይህን ስም ይጠቀሙበት ነበረ። ይህም ተቆርቁሮላቸው ሳይሆን ትንቢቱ ይፈጸም ዘንድ ግድ ነው እና ከንጹሐን አይሁዶች ይህን ሓሳዊ መሲሕ ለማምጣት ሲሉ እንዳመጧቸው ሁኔታቸው ይናገራል። የኢትዮጵያ እስራኤላውያኑ እስራኤል እጅ ከገቡ በኋላ እንደጠብቆት ሆኖ አላገኟቸውም። እስራኤልን ከረቀጡበት ጊዜ ጀምሮ ነበር ኩሽም ወይም ባሪያ እየተባሉ መጠራት የጀመሩት። በቀደሙ ክፍላት ላይ ትዝ የሚላቸው ከሆነ እነዚህ ልጉሳነ ስጋጋንት ካዛሮች ጀሮች በታልሙድ መጽሐፍቶቻቸው ከእነሱ ዘር ውጭ ያለውን ማህበረሰብ ጎየም ወይም ባሪያ ብለው ነው የሚጠሩት። ይህም ፍቺው ከኩሽም ጋር ተመሳሳይ ነው። እስካሁንም ድረስ በእስራኤል ከተለያዩ ሀገራት ከመጡ አይሁዶች ትልቅ በደልና ጫና ያለው ከኢትዮጵያ በሄዱ አይሁዶች ላይ ነው። ለምን ይመስላችኋል በጥናት እንደተቀመጠው በእስራኤል ከሚደርሱ ሰባዊ ጥቃት ውስጥ 48 ፐርሰንት ያሉ በኢትዮጵያውያኑ ላይ እንደሚደርስ ጥናቶች ይናገራሉ እኚህ ኢትዮጵያውያን አይሁዶች በኢትዮጵያ የግብረገብ ገብ ስርዓት በተደጋጋሚ ለእስራኤል መንግስት ቅሬታቸውን አስምተው ነበር የተሰጣቸው ምላሽ ግን ከችግር ሀገር ከኢትዮጵያ በገላገልናችሁ ለዛውም ልታመሰግኑ ነው የሚገባ የሚል የንቀት ምላሽ ነበር የሰጧቸው እኒህ ኢትዮጵያዊ ቤተ እስራኤላውያኖች ከሩብ ጊዜ አንስቶ እስካሁን ድረስ ያተረፉት ነገር ቢኖር ኩሽም ወይም ባረ ተብሎ መጠራትን ብቻ ነው። ሌላው የኢትዮጵያ ቤተ እስራኤላውያኑ እስራኤል ሀገር ከገቡ ከስምንት ዓመት በኋላ ሁሉንም ቤት የሚያንቋቋ አንድ ከባድ ችግር ተጨመረባቸው። ይኸው ለሰው ትልቅ ክብር የሆነው የእናትነት ወግ የአባትነት ወግ ቀረ። በየቤቱ ይሰማ የነበረው የሕፃናት ድምፅ እየራቀ ሄደ። ይህም ምክንያቱ በጥናት እንደተረጋገጠው ከጥቂት የኢትዮጵያን አይሁዳውያን በቀር ሁሉም ላይ በሱዳን መጠለያ ካምፕ በነበሩበት ወቅት ወገናችን ናቸው ብሎ ባመኗቸው የእስራኤል አይሁዶች እና የአሜሪካን አይሁዶች ወይም ካዛሮች ማለትም በልቡሳነ ስጋ ገረንቶቹ መሀን የሚያደርግ ዲፖ ፕሮቬራ የሚባል የወሊድ ክትባት በመወጋታቸው መሆኑ ተረጋገጠ። የሚያሳዝነው በዚህ ጉዳት ውስጥ ራሱ የቤተ እስራኤልያኑ መልስ እናንተ እኛን ባትፈሩ ፈጣሪን አትፈርሙኝ የሚል ብቻ ነበር። እናም ወገኖቼ በሙሴ መጽሐፍ በኦሪት ዘጸአት የተጻፈውን አስቡ። ግብጻዊያን የእስራኤልን መብዛት አይተው ያደረጉትን አስታውሱ። መልክና ቦታውን ቀየረ እንጂ ታሪክ ራሱን እየደገመ ነው። እናም ወገኖቼ ያላችሁበት ሀገር እስራኤል አይደለችም እና አምላከ ቅዱሳን ለእውነተኞቱ እስራኤል ኢትዮጵያና ኤርትራ ያበቃችሁ ዘንድ በሐሰት ቤተ መቅደሶቻቸው ሳይሆን በሙሴ መጽሐፍት በሌሎቹ መጽሐፍት በመልካም ነገር ወደ ተጠቀሰችው ፊታችሁን ወደ ምስራቅ አዙራችሁ እውነት ቅድስ ሀገር ኢየሩሳሌም ባይናችሁ ማየት የምትፈልጉ ከሆነ አምላከ ቅዱሳን ማረን፣ ይቅርም በለን፣ ተለመንም በሉት። እናንተ ብቻ የሰውኛውን ድርሻ ተወጡ። እውነት ከልባችሁ ከሆነ እስራኤልን ከግብፅ ያወጣ አምላክ እናንተንም ከእነዚያ አጋንንት ይታደጋቸዋል። በነገራችን ላይ አብዛኞቹ በወቅቱ የወጡበት ምክንያት ከጦርነቱ እስራኤል ህዝቧን ልትታደግ ነው ተብሎ ቢነገርም እውነታው ግን በእስራኤል በኩል ለጠቀስነው ዓላማ ተፈልገዋል። የማህበረሰቡ ምክንያት ደግሞ የረሃብና የጦርነቱ ጉዳይ እንዳለ ሆኖ ከቀሪው ማህበረሰብ ጋር በነበራቸው የሃይማኖት ስርዓት አምልኮ ልዩነት እና በአንዳንድ ጥቂት ሰዎች በሚያደርሱባቸው ትንኮሳና አልፎ አልፎ በሚፈጠረው ግጭት ምክንያት እንደሆነ ይነገራል። ይህ ታዲያ ለካዛር አይሁዶቹ ሁለት መልካም ዕድሎችን ፈጥሮላቸዋል። አንደኛውና ዋነኛው ለዚህ በመናፍስታዊ አሰራር ሓሳዊ መሲሕ ለሚወጣበት የአይሁድ ዘር ከሌላው ማህበረሰብ ጋር በጋብቻ ባለመቀላቀላቸው ምክንያት በቀላሉ ለመለየት ችለዋል። ሁለተኛው ደግሞ እንዳየነው ከቀሪው ማህበረሰብ ጋር በነበራቸው ጥላቻና ግጭት ምክንያት ከወሰዷቸው አይዶች ውስጥ በተለያዩ ዘርፎች ውስጥ ስልጣናን በመስጠት ወደ ኢትዮጵያ ገብተው በሰለጠኑባቸው የሙያ ዘርፍ በመንግስት ትልልቅ ተቋማት፣ በግል መስሪያ ቤቶች፣ በፖለቲካ ድርጅቶች፣ በሃይማኖታዊ ተቋማት፣ በሚዲያ ዘርፍ፣ በወታደራዊ ተቋማት እንዲሁም በሌሎች ተቋማት ውስጥ በመግባት ባለማወቅ የራሳቸውን አጋንንታዊ ሀሳብ ለማስፈጸም አሰልፈዋቸዋል። ይህን ለምትሰሙ አይሁዳውያን ወንድምናቶቻችን ሁሉ እውነት ነው፣ ባለማወቅ የተሰሩ ብዙ ስህተቶች አሉ። ይህ ግን ቀሪውን የኢትዮጵያ ማህበረሰብ አይወክልም። በተለይ ደግሞ ቤተክርስቲያናችንን ኦርቶዶክስ ሃይማኖታችንን አይወክልም። ምክንያቱም ጥንትም ቤተክርስቲያናችን በመጨረሻ ዘመን ስለ እናንተ ወደ እግዚአብሔር መመለስና በዚህ ዓለም ላይ ስለምትፈጥሩት ተጽዕኖ እንዲህ ስትል በነቢያት በሐዋርያት ተናግራለች። ትንቢተ ዘካርያስ ምዕራፍ 12 ቁጥር 10 እንዲህ ይላል በዳዊት ቤት ላይ በኢየሩሳሌም በሚኖሩ ላይ የደስታና የሀሴት መንፈስ አፈሳለሁ፣ የወጉትም ያዩት ዘንድ አላቸው። ወደ ለቅሶም ይመለሳሉ። ሰውም ለወዳጁ እንደሚያለቅስ ያለቅሱለታል። ሰውም ለበኩር ልጁ እንደሚያዝን በመራራት ሐዘን ያዝኑለታል። በዚያም ቀን የኢየሩሳሌም ለቅሶ በምረበዳ እንደሚፈስ ፈሳሽ ታላቅ ይሆናል ይላል። ሌላው የሐዋርያው ቅዱስ ጳውሎስ መልዕክት ወደ ሮሜ ሰዎች ምዕራፍ 11 ከቁጥር 15 ላይ ስለ ሁሉም ሲናገር የእነርሱ መውጣት ላለምርቅ ከሆነ ይልቁን መመለሳቸው ምን ይሆን ሲል ስለ ዓለም ቤዛ የሆነው ክርስቶስን አለመቀበላቸው ሐዋርያት ከእነርስ ወጥተው ለዓለም ወንጌል እንዲሰብኩ ምክንያት እንደሆኑ ሁሉ መመለሳቸው ደግሞ በዓለም የሚፈጥሩ መነሳሳትና መነቃቃት የሚገልጽ ጥቅስ ነው። እናም ወገኖቼ ቅደም ብሎ የነበሩ ክፍላትን ካላያችሁ አሁን የምላችሁ የእነዚህ ካዛራ አይሁዶች ምንነት ዓላማ ላትረዱ ትችላላችሁ። በተቻላችሁ ፍጥነት ይህን እውነት ተረድታችሁ ትክክለኛዋን ቅድስት ሀገር ኢየሩሳሌም ማን እንደሆነች አውቃችሁ በነፍስም በስጋም የምትጠቀሙበትን ውሳኔ በጊዜ እንድትወስኑ በእግዚአብሔር ስም እጠይቃቸዋለሁ። ቅንጣት ታክል እንዳትፈሩ። እኛ ኢትዮጵያውያንን በአባቶቻችን በእናቶቻችን ዋጋ መክፈል ቀና ብለን መሄድ የቻልን ብቸኛ ህዝቦች ነን። አንገትን የሚያስደፋ ታሪክ አልሰጡንም። እኛም አንገትን የሚያስደፋ ታሪክ መስራት የለብንም። ለዚህም አምላከ ቅዱሳን ሁላችንን የሚርዳን ወደ ቀደም ሐሳባችንን መለስና ከቅርብ ጊዜ ወደዚህ ከሓሳዊ መሲሕ ጋር ተያይዞ በኢየሩሳሌም ሶስተኛው ቤተ መቅደስ ሊገነባ ነው፣ እየተገነባ ነው፣ የአይሁድ መሲሕ ታየ፣ ህዝቡን ባረከ እየተባለ የሚለቀቁ ዜኖችና መረጃዎች አሉ። እውነት ለመናገር እስኪ አስቡት ለስንት መቶ አመታት ዋጋ የከፈሉበት ሚስጢር? እንዲህ የሚዲያ ማረገብ የሚያደርጉት ይመስላችኋል? ሚዲያው ላይ የሚቀርቡ ነገሮች ሁሉ ድራማ ናቸው። እኛ የሚያስፈልገንን ሳይሆን እነሱ የሚፈልጉትን ነው የሚያቀርቡልን። ስለዚህ እነዚህን ነገሮች አትመኑ። ይሄኮ የተመረጡ የተመረጡትን እስኪያስት የተባለለት የጥፋት ልጅ ነው። ነቢያት፣ ሐዋርያት፣ ቅዱሳን ሊቃውንት ደጋግመው እንዳያስታችሁ ተጠንቀቁ እያሉ የተናገሩለት አመጣጡ ማንም በማይጠረጥረው መንገድ ሆነ ፍጹም ክርስቶስን በመምሰል ነው። እኔና እናንተ ዓለሙን በቀላሉ እንዲታወቀው ማንን ሊያስት ነው? ምኑን ሀሳብ ይመስል ሆነ እናስተውል። ዮሐንስ ራእይ ምዕራፍ 13 ከቁጥር አራት ላይ ምን ነበር ያለን? ምድርም ሁሉ አውሬውን እየተከተለች አደነቀች። ለቀደሙም ዘንዶ ሰገዱለት ለአውሬውም ስልጣኑን ሰጥቶታልና ለአውሬውም ይህን አውሬ ማን ይመስለዋል? ማንስ ሊዋጋው ይችላል? እያሉ ሰገዱለት ነው የሚለን በአጠቃላይ ይህ ሀሳዊ መሲህ በሁሉ ነገር ክርስቶስን ለመምሰል ጥረት እንደሚያደርግና ማስመሰልንም እንደ ዋና መሳሪያ እንደሚጠቀም ሊቃውንት ይናገራሉ። ይህ ማስመሰል ተራ ማስመሰል እንዳይመስላችሁ ሰዎችን ከእምነት የማሳት ኃይል ያለው ማስመሰል ነው። ለዛም ነው መጽሐፍ ቅዱስ ላይ የተመረጡትን እስኪያስት ድረስ ታላላቅ ምልክቶችን ያደርጋል የተባለው። ስለ አመጣጡን ሲነገር በመጀመሪያ በኢየሩሳሌም ቤተ መቅደስ እንደሚቀመጥና ከዛ በኋላ ግን በመላው ዓለም በሚገኙ ቤተክርስቲያናቶች ላይ እንደሚቀመጥ እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ አውግስቲን፣ እነ ቅዱስ ጄሮም የመሳሰሉ የቤተክርስቲያናችን ቅዱሳን አብረው ይነግሩናል። ስለዚህ ማንም የክርስቶስን መምጣት መጠበቅ ያለበት ከምድር ሳይሆን ከሰማይ መሆኑን ልብ ማለት ያስፈልጋል። ለዚህም ነው ቅዱስ ቄርሎ ዛ ኢየሩሳሌም የክርስቶስ ምጽአት ከሰማይ ነው እንጂ ከምድር አይደለም ይለናል። ይሄም እኔ ክርስቶስ ነኝ ያሉ ከሚመጡ ስውታን እንድንጠበቅ ሲያስጠነቅቀን ነው። ሌላው ከሓሳዊ መሲሕ ጋር ተያይዞ የሚነሳው በራእይ ዮሐንስ ምዕራፍ 13 ከቁጥር 18 ላይ የተገለጸው የአውሬ ቁጥር የተባለው 666 ነው። በመጽሐፍ ቅዱስ ውስጥ ቁጥሮችና ስሞች ሚስጥራት ስለሚገኙበት ጊዜ በጣም ብዙ ነው። አንዱም ይሄ 666 የተባለው ቁጥር ነው። ቤተ ክርስቲያናችንም ቁጥሮች ፍጥረታት ከተፈጠሩበት ቅጽበት አንስቶ የተለያዩ ሚስጥራት እንደሚይዙ ትናገራለች። ቁጥርም ፊደል ነው፣ ፊደልም ቁጥር ነው ብላም ቀመረ ፊደልን ታስተምራለች። ይህ ቁጥር እንደ ሓሳዊ መሲሕ ሁሉ በየዘመናቱ ብዙ ሲያከራክርና የተለያዩ መላምቶችን ሲያዘነዝር ቆይቷል። ከእነዚህም ውስጥ ኔሮን ነው፣ ማይክሮቺፕስ ነው ሲባል የስሞችንም ቁጥር በማስላት ናቸው ተብሎ የተጠቀሱም አሉ። ለምሳሌ እንደ ኮምፒውተር፣ ቲታን፣ ትራምፕ፣ አብይ አህመድ፣ እኒህን የመሳሰሉ ሁሉ ማለት ነው። እነዚህም እውነት ነው። ከአውሬው ጋር በስም ብቻ ሳይሆን በግብርም ጭምር የሚተባበሩ ናቸው። ነገር ግን የዚህ ቁጥር ትንቢት ፍጻሜ የሚያገኘው በሐሳዊ መሲሕ ነው። ሌሎቹ የተጠቀሱትም ያልተጠቀሱትም ለእርሱ መምጣት መንገድ የሚጠርጉና የሚያደላድሉ ናቸው። ቤተ ክርስቲያናችን ግን ስለዚህ ቁጥር በዮሐንስ ራእይ አንድምታ ላይ ምዕራፍ 13 ከቁጥር 13 ላይ ቁጥሩም የሰው ቁጥር ነው ተብሎ መገለጹ ሐሳዊ መሲሕ አንደኛው በሰው ልክ መጠን ሶስት ክንድ ከዝንዝር ቁመት ያለው እንደሆነ እና የ666 የቁጥሩ ስም ደግሞ መርሚያውስ እንደሆነ ትገልጻለች። አባቶቻችን እንደሚያስተምሩትም ሳይንሱን በቅርብ እንዳረጋገጠው አንድ በመካከለኛ እድሜ የሚገኝ ሰው ማለትም ጎልማሳ ሰው የጡንጮቹ ስሮች 666 እንደሆነ ይነገራል። ይህም ሓሳዊ መሲሕ ሰው እንደሆነና እንደ ጌታችን ሁሉ ራሱን ላለም የሚገልጥበት እድሜ እንዳለ ያስረዳናል። ሌላው ስድስት ቁጥር ሶስት የመቀመጡ ነገር በሶስት ይጸናልና ክህደቱ ፍጹም እንደሆነ ያመለክታል። እንደ ቤተ ክርስቲያናችን አስተምህሮት ሰባት ቁጥር ፍጹምነትን የሚያመለክት ሲሆን ስድስት ቁጥር ደግሞ ክህደትን ያመለክታል። አንድም ስላሴ በሰባት የሚውሉት ለዚህ ነው። ከሰባት ስንወርድ የምናገኘው ስድስትን ነው። በፍጹምነት ከቅድስና የወረደው ደግሞ የቀድሞ ሳጥናኤል የተባለው ሰይጣን ነው። እስካሁን ካዛር አሽከናዚ፣ ጀር የዛር አጋንንት፣ ልቡሳነ ስጋ አጋንንት እያልን በተለያየ ስም ስንጠራቸው የነበሩ ጎግ ማጎጋውያን የኢትዮጵያ ህዶችን በወሰዷቸው በትንሽ ጊዜያት ከአንድ ሺህ ዓመት በላይ በሚስጥር የደከሙለት በ15ኛው መቶ ክፍለ ዘመን ለተፈታው የሰይጣን አለቃ ለሆነው ለመንፈሱ ማደሪያ የሚሆን ዘር ሊያገኙ ችለዋል። ይህም ምስጢር መፈጸሙ በ2006 ያረፉ አንድ ትልቅ የካዛሮቹ አይሁድ ራባይ ራባይ ይስሐቅ የሚባሉ ከመሞታቸው በፊት ለተከታዮቻቸው እኔ ከሞትኩ በኋላ ከፍታችሁ እንድታነቡት ብለው የሰጧቸው ደብዳቤ ነበር። እናም ይሄ ደብዳቤ ከሞቱ በኋላ ተከፍቶ ሲነበብ አስደንጋጭ የሆነ መልእክት ነበር ያዘው። እርሱም መሲሁ እንደተወለደና በቅርብ ጊዜ እንደሚመጣ ነበር የሚናገረው። ይህም አንዱ ፍንጭ ሲሆን፣ ሌላው ይህ እርኩስ መንፈስ ለምን ከእነርሱ አልተወለደም የሚል ጥያቄ ሊፈጥር ይችላል። አንደኛ ቀደም ብሎ በነበሩ ክፍላት ላይ እንደነገርኳችሁ የእነዚህ ዘር ሙሉ ሰው አይደሉም። በአንድ ወገን በኩል ልጉስ አነስጋጋንንት ናቸው። ሁለተኛ የሰይጣን ማህበር መስራች በሆነው በኦሊስተር ክራውሊን በጃክ ፓርሰን እና በጓደኞቻቸው ተሞክሮ ነበር። ነገር ግን ይሄ ሊሳካላቸው አልቻለም። ምክንያቱም መንፈሱ የሚወለደው እርሱ ከመረጠውና በመጽሐፈ መሳፍንት ቀደም ብለን እንዳየነው በሕዝብ እስራኤል ታሪክ የጣዖት አምልኮ መጀመሪያ ከጀመሩ ከዳን ወገን ነው። ይህን ስል ከኢትዮጵያ ሄዳችሁ ሁላችሁ ቤተ እስራኤሎች ከዚህ ዘር ናችሁ ማለቴ አይደለም። ነገር ግን ከእናንተ ጋር ከሄዱ ውስጥ ዘራቸው ከዚህ የሚመዘዝ ነበሩ። ሁላቸውን መውሰድ ያስፈለገውም አንደኛ እንዳያስጠረጥራቸው ሲሆን፣ ዋናው ግን ለመንፈሱና ለዚህ ምስጢራዊ ሥራ እንዲመች ታስቦ ነው። አሁን በሓሳዊ መሲሕ በኩል ያለው ሥራ ጨርሰው በምስሉ እንደምትመለከቱት በመጽሐፍ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ማርያም ከተመላለሰባቸው ሀገር ውጭ ባሉ ቦታዎች ላይ እንዲህ እንደምታዩት የማይቀረውን ጦርነት ለማድረግ ጎግ ማጎጎች የዓለምን ሕዝብ ጭምር አታለው እንዲያሰልፈው ይገኛሉ። ልብ ብላችሁ ከተመለከታችሁ እስራኤል የጦር ካምፓን የገነባችው በቀድሞ የትክክለኛው እስራኤል ክፍል በነበረችው በኤርትራ ላይ ነው። ስለዚህ ጦርነት ትንቢተ ሕዝቅኤል ምዕራፍ 38 ከቁጥር 14 እስከ 16 ላይ እንዲህ ይላል። አንተ የሰው ልጅ ሆይ ስለዚህ ትንቢት ተናገር። ጎግንም እንዲህ በለው። ጌታ እግዚአብሔር እንዲህ ይላል። በዚያ ቀን ሕዝቤ እስራኤል ሳይፈራ በተቀመጠ ጊዜ አንተ አታውቅምን? አንተም ከአንተም ጋር ብዙ ሕዝብ ሁላቸው በፈረሶች ላይ የተቀመጡ ታላቅ ወገንና ብርቱ ሰራዊትም ከሰሜን ዳርቻ ከስፍራችሁ ትመጣላችሁ፣ ምድርንም ትሸፍን ዘንድ እንደ ደመና በሕዝቤ በእስራኤል ላይ ትወጣለህ። በኋለኛው ዘመን ይሆናል። ጎግ ሆይ በዓይናቸው ፊት በተቀደስኩበት ጊዜ አሕዛብ ያውቁኝ ዘንድ በምድሬ ላይ አመጣሃለሁ ይላል። እናም ወገኖቼ ይሄ መከራ ዘመን ይመጣልና፣ በንስሐ ተመልሰን በጾም በጸሎት በርትተን፣ አላፊ ጠፊ ከሆነ ከዓለማዊ ግብር ተለይተን ራሳችንን በመንፈሳዊ ሀሳብ ጠምደን ባለችን ጥቂቷ እድሜ ከተስፋው ቃል ተካፋይ እንሆን ዘንድ ይገባናል። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን ሞት ነው ይለናል ቃሉ። አባቶቼ እናቶቼ በስህተት ቅባት፣ ጸጋ በሚባሉ በእነዚህ ጥፋት ልጆች አስተምህሮት ውስጥ ያላችሁ፣ በተለይ ከ2008 በኋላ በተጠናከረ መልኩ ሕዝቡ ኦርቶዶክሱን ከቤተ ክርስቲያን እያራቀ የክህነትን ክብር ለማስደፈር በስመ ቴዎድሮስ ለሐሳዊ መሲሕ ደፋ ቀና እያለ ያለ ኢትዮጵያ የዓለም ብርሃን በሚባል የሰይጣን ማህበር ውስጥ ያላችሁ ወገኖቼ የሚነግሯችሁ ትንቢት እንዳይመስላችሁ ሊሰሩ ያሰቡትን ነው። ተረዳችሁ? የተነገራችሁ የተጻፈላችሁ ሁሉ እቅዳቸው ነው። ለዚህም ነዋሪው ቅዱስ ጳውሎስ እንዲህ ይለናል፣ የአምልኮ መልክ አላቸው፣ ኃይሉን ግን ይክድታል። እንደነዚህ ካሉት ደግሞ እራቅ ይለናል። ከእነዚህ ልትርቁ በጊዜ እውነቱን ልታውቁ ይገባል። በመጨረሻም በየክልሉ በተለያየ በዘር፣ በፖለቲካ፣ በሃይማኖት ተከፋፍላችሁ ደም እየተቃባችሁ ያላችሁ ወገኖቻችን እንደምታዩት በኢትዮጵያ ዙሪያ ላይ እንዲህ እንደ ችቦ ከቦ የሰፈሩት የጦር ኃይሎች ማንን እየጠበቁ ይመስላችኋል? በሁሉም ወገን የተሰለፋችሁ ሰራዊት በሙሉ የሞቱትን እግዚአብሔር በቸርነቱ ነፍሳቸውን ይማርልን፣ ያላችሁት ግን በእግዚአብሔር ስም ደግሜ ጠይቃችኋለሁ፣ ይጠይቃችኋለው በማወቅም ሆነ ባለማወቅ የእነዚህም የአጋንንት ማህበር ዓላማ ለሚያስፈጽሙ መሪዎቻችሁ እጅ አትሆኗቸው ምንም እነዚህ በዙሪያችን የሰፈሩ የክፋት ሰራዊቶች በስተው ሰፍተው ቢታዩም ፍጻሜያቸውን ግን የእግዚአብሔር ቃል እንዲህ ይለናል። ሺህም ዓመት በሚፈጸም ጊዜ ሰይጣን ከስርዓቱ ይፈታል፣ በአራቱም የምድር ማዘናት ያሉትን አሕዛብ ያስት ዘንድ ጎግንና ማጎግንም በሰልፍ ይሰበስባቸው ዘንድ ይወጣል። ቁጥራቸውም እንደ ምድር አሸዋ ነው። ወደ ምድርም ስፋት ወጡ፣ የቅዱሳንን ሰፈርና የቅድስቲቱን ከተማ ከበቡ እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው ያሳታቸውን ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱ ወደ ዲኑ ባህር ተጣለ ለዘላለምም በመዓልትና በሌሊት ይሰቃያሉ ይለናል በዮሐንስ ራይ ምዕራፍ 20 ከቁጥር ሰባት ላይ ሌላው ፍጻሜያቸውንም የትንቢቱ መፈጸሚያ የሆነችውንም ቅድስት አገር ኢየሩሳሌም ትክክለኛ መገኛውን ጨምሮ የሚናገረው ትንቢተ ህዝቅኤል ምዕራፍ 39 ከቁጥር 1-7 ያለው ኃይለ ቃል እንዲህ ይለናል፦ ጎግ ሆይ እነሆ እኔ በአንተ ላይ ነኝ። እሰበስበአለሁ፣ እመራሃለሁ፣ ከሰሜንም ዳርቻ አውጣሃለሁ፣ ወደ እስራኤልም ተራሮች ወስድሃለሁ። ከግራ እጅህን ቀስትን እሰብርሃለሁ፣ ከቀኝ እጅህን ፍላጾዎችን አስረግፋለሁ። በእስራኤል ተራሮች ላይ እጥላሃለሁ፣ አንተና ጭፍሮች ሁሉ ከአንተም ጋር ያሉ ህዝብ በምረበዳ ፊት ትወድቃላችሁ። ለሚናጠቁ ወፎች ሁሉና ለምድር አራዊት መብል አድርጌ እሰጥሃለሁ። አንተ በሜዳ ፊት ላይ ትወድቃለህ። እኔ ተናግሬያለሁና ይላል ጌታ እግዚአብሔር። በማጎግም ላይ በሰላምም በደሴቶች በሚቀመጡ ላይ እሳትን እሰድዳለሁ፣ እኔም እግዚአብሔር እንደሆኑ ያውቃሉ። ቅዱስንም ስሜን በሕዝቤ በእስራኤል መካከል ይታወቃል። ቅዱሱንም ስሜን ከእንግዲህ ወዲህ አላረክስም። አሕዛብ የእስራኤል ቅዱስ እግዚአብሔር እኔ እንደሆኑ ያውቃሉ ይላል። ስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።